ጣሊያን፣ እንግሊዝና ፈረንሳይ የቀን ቅዠት ይሉታል። አሳዶ ገርፏቸዋል። እረፍት ነስቷቸዋል። ከሀገር አልፎ ለጎረቤቶቹ ግብፅና ቻድ ሳይቀር ተዋግቷል። የፋሽስቶቹን የቅኝ ግዛት በስተርጅና ተዋግቷል። የበረሃው አንበሳ አሰዱ ሶኅራ ላይን ኦፍ ዘ ዴዘርት ኡመር አል ሙኽታር፣ የበረሃው ንስር ኡመር አል ሙኽታር ስሙ ሲነሳ የመስከረም 16 ቀን 1931 ዓ.ም ድደት የዚያ ጨለማ ቀን ትዝታ አብሮ ይነሳል። በህመም የተጎዳው በድካም የዛለው አካሉ በመስቀያው ገመድ ላይ ከመንጠልጠሉ በፊት ያ ታላቅ መንፈስ ታፍኖ አያውቅም። የጣሊያን ጦር አዛዥ ጀነራል ሩዶልፎ ግራዚያኒ ፊት ቆሞ አላቶቹ እንደ ጥይት ተተኮሱ። እኛ እጅ አንሰጥም፣ ወይ እናሸንፋለን ወይ እንሞታለን። ይህ መጨረሻ አይደለም። ከኛ በኋላ ያለውን ከዚያም ተከትሎ የሚመጣውን ትውልድ መዋጋት ይኖርባችኋል። የኔ ዕድሜ ከገዳይ ዕድሜ ይረዝማል። ይህ አባባል የእውነት ለክፍለ ዘመን ያህል በአረብ ዓለም ልብ ውስጥ የእሳት ነበልባል ሆኖ ቆይቷል። ይህ ቃል ከሊቢያ አልፎ ብዙ አብዮተኞችን ለነፃነት ትግል አነሳስቷል። ውድ የቻናል ቤተሰቦች ዛሬ ስለ ሊቢያው የበረሃው ንስር ዑመር አል ሙክታር ድንቅ የሆነ ዶክመንተሪ ላቀርብላችሁ ነው። በመሆኑም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንድታደርጉ ጋብዛለሁ። በባህር ማዶ የምትገኙ ተከታታዮች ደግሞ በሱፐር ቴንክስ እና በሜምበርሺፕ በኩል ድጋፋችሁን እንድታደርሱ በትህትና ጠይቃለሁ። እናም አብረን ወደ ሊቢያ በረሃዎች እንጓዝ። የሙጃሂዲኖች ሼኽ ዑመር አልሙኽታር የተወለደበት ትክክለኛ ዓመት በግልጽ አይታወቅም። ከ1858 እስከ 1862 ባለው ሳይወለድ እንዳልቀረ መዛግብት ተሰንደዋል። ያም ሆኖ ቁጥሩ የሚፈጥረው ልዩ ነገር የለም። ምናልባት አባቱ ከመሞቱ በፊት ዑመርን ለአጎቱ አደራ ሰጥቶት ባይሞት ኖሮ እንደ ማንኛውም የትውልድ መንደሩ ጀበልል አኽበር ከተማ ሕፃናት ወይም እንደ ታላቅ ወንድሙ ተራ የሚባል አስተዳደግ ሊያድግ ይችል ነበር። ሆኖም አባቱ ከሞቱ በፊት የሰጡት ልዩ ኑዛዜ ህይወቱን ቀየር። በአጎቱ ጥላ ስር ሲያድግም አጎትየው ተንከባክቦ አስተምሮ እንዲሁም በልዩ ሁኔታ የዛውያ ቁርአን ትምህርት ቤት አስገብቶ የበቃ ሰው እንዲሆን አድርጎታል። ከዚያም ለስምንት ዓመታት ያህል ወደተማረበት ተማረበት የጀግቡብ መሰናዶ ትምህርት ተቋም ገባ። በተቋሙ ውስጥ ባሳለፋቸው ጊዜያትም ሁሌም የመምህራኑን ትኩረትና አድናቆት የሚያገኘው ዑመር ነበር። ይህ ተቋም በዚያ ዘመን የእውቀት መብራት፣ የሊቃውንትና የጥበበኞች ማዕከል በመሆን ያገለገለ ነው። ለኢስላማዊ እውቀት ሽግግር በሊቢያና በሌሎች የአፍሪካ ሀገራት እየተዘዋወሩ የሚያስተምሩ ልሂቃንን የሚመርጠው ኮሚቴም የዑመርን ልዩ ተወህቦ በግልጽ አይቶለታል። በጃግቡብ ያሳለፋቸው ዓመታት የእጣፈንታውን መጽሐፍ ቀስ በቀስ እየጻፉለት ነበር። መንገዱን ከሰላማዊ ስብከትና ግጭት አፈታት ወደ ጠመንጃ ማንሳትና የጣሊያን ወራሪዎችን ለመመከት ወደ ስልት አውጪነት ለወጡ። መልካም ስሙና ትሩፋቱም ጠቅሞት ያለ ችግር በቅርብ የሚገኘውን የሰኑስያ ንቅናቄ ተቀላቅሎ በቅርበት መስራት ጀመረ። የዑመር አልሙኽታር ከሰኑሲ ንቅናቄ ጋር የነበረው ግንኙነት እየጠነከረ ሲሄድ የሕይወቱ ታላቅ ለውጥ መጣ። ይኸውም የሰኑስያው ሁለተኛ መሪ ሙሐመድ አልመህዲ አሰኑሲ ዑመር አልሙኽታርን ከጃግቡብ ወደ ሊቢያ በረሃ ደቡብ ምስራቃዊ ክፍል አልኩፍራ እንዲዘዋወር ሲወስኑ ነበር። በዚያን ጊዜ ዑመር ዕድሜው የሰላሳዎቹ መጀመሪያ ላይ የነበረ ሲሆን ከዚያ ጉዞ በኋላ አሰኑሲ በምዕራብ ሱዳን አቅራቢያ በምትገኘው ዓይን ከልክ የዛውያ ሼኽ አድርጎ ሾመው። ኡመር አል ሙኽታር በሁሉም የሊቢያ ጎሳዎች ዘንድ ልዩ ክብርን አተረፈ። በሰዓቱ ስለሱ የሚነሱ ታሪኮች እንኳን አፍ ሚያስከፍቱ ነበሩ። አንዱና ዝነኛ ታሪኩ በበረሃ ውስጥ ከአንበሳ ጋር ተገናኝቶ ገድሎትና ቆዳውን ገፎ እንደሰከለው የሚገልጽ ነው። ይህ የጀግንነት ዝናው መንሰራፋቱ የመህዲ አሰኑሲን እምነት አጠናክረው በዚህ የተነሳ በ1897 ዓመተ ልደት በጀበል አልአኽደር ክልል በምትገኘው ዛዊያ ተልቁሱር ከተማ የተሰውፍና ተርቢያ ሼክ አድርጎ ሾመው። ሰኑሲ ዑመር አልሙኽታር ከተማዋን በጥሩ ሁኔታ እንደሚያስተዳድርና በሰላማዊ መንገድ ሰዎችን እንደሚገራ እንደሚያስገነዝብ እርግጠኛ ነበር። በዚያም ዑመር አልሙኽታር ሰይድ ሰይዲ ዑመር የሚል ማዕረግ አገኘ። ይህ ማዕረግ በዚያ ዘመን ለሰኑሲዎች ብቻ የተጠበቀ ነበር። በዚያን ጊዜ በአንድ በኩል በሊቢያ ክልሎችን የማስተዳደር ኃላፊነት ስለተሰጠው፣ በሌላ በኩል ደግሞ የሰኑሲ ንቅናቄ በ1900 ዓመተ ልደት፣ ቻድን በወረረችው ፈረንሳይ ኢላማ ስለሆነ ሼህ ኡመር አል ሙኽታር ከሰላማዊ ስብከት ወደ ወታደራዊ አመራር መሸጋገር ነበረበት። ዑመር አል ሙኽታር ለመጀመሪያ ጊዜ የጦርነት ሜዳ የገባው የሰኑሲ ንቅናቄ ጦር ለመምራት ሲጠራው ነበር። በቻድ ከፈረንሳይ ወታደሮች ጋር በተደረጉ ውጊያዎች ወታደሮችን በማደራጀትና ወጣቶች ወደ ጦሩ እንዲቀላቀሉ የማሳመን ሥራ ላይ ተካፍሏል። በዚህ ጊዜም የሞት ሸምቀቆ በአንገት ውስጥ ይጠልቅ ድረስ የሚዘልቀውን የትጥቅ ትግል አርበኝነት መንገድ ጀመረ። ሼክ ዑመር አልሙኽታር የሰኑሲ ንቅናቄ የማይተካቀኝች ታማኝና እውነተኛ መሪ ሆነ። ለሁለተኛ ጊዜ አመፀኛዋን የዛውየተል ቁሱር መዲና ሼህ ተደርጎ ሲሾምም ለሰኑሲ በአስተዳደር እና በአመራሩ ላይ ትመምናቸው ከፍ ያለ ነበር። ይህ ቦታ ለስምንት ዓመታት ያህል ተቆጣጥሮ ሲቆይም የአመፀኛዋን መንደር ጉዳዮች በማስተዳደር ብቻ አልተወሰነም። በሊቢያ ግብፅ ድንበር ላይ ከብሪታንያ ወታደሮች ጋር ተዋግተዋል። ኡመር አል ሙኽታር ከፈረንሳይ ከብሪታንያ ወታደሮች ጋር በተደረጉ ውጊያዎች በተሳተፈበት ጊዜ ውጊያዎቹ በሊቢያ ግዛት ውስጥ አልነበሩም፣ ዝናውም ድንበር አላለፈም ነበር። ሆኖም ቀስ በቀስ ወደ እርጅናው እየተጓዘ በነበረበት ወቅት እድሜው 50 ዓመት ሲሞላው ስሙን የዘል ዓለም ጀግኖች ማህደር ላይ እንዲያሰፍር የሚያደርገው እርምጃ እየፈጠነ መጣ። ጣሊያን በጥቅምት 1911 ዓ.ም ልደት የሊቢያን ግዛት ወረረች። መምህሩና ሃይማኖት አስተማሪው ኦርሜዳውን ለዘላለም ተቀላቀለ። እናም እስከለተሞቱ ድረስ ለ20 ዓመታት ያህል ከወራሪው የጣሊያን ኃይል ጋር ሲዋጋ ኖረ። የበረሃው ምሁር ሼኽ ዑመር አልሙኽታር በጃግቦብ ክልልና በሊቢያ በረሃ ደቡብ አቅጣጫ በሚገኘው ኩፍራ መካከል በመንቀሳቀስ ላሳለፋቸው ዓመታት ምስጋና ይግቡና ከበርቃ ወደ ግብፅና ሱዳን ያለውን መንገድ አንቅቆ ያውቅ ነበር። የበረሃ መንገዶችን ተምሯል። በጎሳዎች መካከል በመንቀሳቀስ ያተረፈው መልካም ስም ጣሊያናዊውን ወራሪ ለመውጋት በመዘጋጀት ላይ በነበረበት ወቅት ላበረከተው የውትድርና ጥሪ ምላሽ እንዲሰጡ አስችሏቸዋል። በራሱ ስር የትግል ቡድኖች አቋቋመ። ዑመር አልሙኽታር በ1913 ዓመተ ልደት አሕመድ ሸሪፍ እና ሙሐመድ እድሪስ አሰኑ ሲስኪ መጡበት ጊዜ ድረስ ለሁለት ዓመታት ያህል በጣሊያን ወራሪ ላይ ውጊያውን መራ። እናም ለጦርነቱ የእሱ አመራር ስልታዊና ጠንካራ በመሆኑ የቀድሞ መሪ አዛዦቹ በመሪነቱ እንዲቀጥል አደረጉት። በዚያው ዓመት ከጣሊያን ወራሪ ጋር የነበረው ግጭት ተባባሰ እናም እናም ከ1913 እስከ 1915 ባለው ጊዜ ውስጥ በደርና ክልል በተደረጉ ውጊያዎች በሊቢያ የደረሰው ድርቅ የመቋቋም አቅሙን ቢያዳክመውም አስርት የጣሊያን ወታደሮች እንዲገደሉና በመቶዎች የሚቆጠሩ እንዲቆስሉ ያስቻለ ጥቃት መፈጸም ችሏል ሼክ ዑመር አልሙክታር በ1915 ዓመተ ልደት በሊቢያ ግብፅ ድንበር አቅራቢያ በሚገኙ ብሪታናውያን ወራሪዎች ላይ በተደረጉ ወረራዎች ላይ እየተካፈለ የቆየ ቢሆንም በኋላ ኢድሪስ አሰኑሲን ለማገዝ ወደ ሊቢያ መመለሱ አልቀርም። በኋላ ኢድሪስ አሰኑሲ ከጣሊያኖችና ከብሪታንያውያን ጋር ያደረገው የእርቅ ስምምነት የሊቢያን ተቃውሞ ለሁለት ተከፈለው። የመጀመሪያው ክፍል የእርቅ ስምምነቱን በመቃወም በሊቢያ ሚስራታ ውስጥ በአሕመድ አልሸሪፍ አሰኑሲ ምትክና በበርቃ የኦቶማን መንግሥት ተወካይ ኑሪ ፓሻ መሪነት ተቃውሞውን ቀጠለ። ሁለተኛው ክፍል ደግሞ ለዕርቅ ስምምነቱ ታማኝ ሆኖ ቆየ። ሆኖም ዑመር አል ሙክታር ሰኑሲ ወደ ግብፅ ከሄደና ጣልያኖቹ ትሪፖሊን ከተቆጣጠሩ በኋላ ስምምነቱን በመጣስ በ1923 ዓመተ ልደት መጀመሪያ ላይ ወደ ጦርነት ተመለሰ። በዚያ ወቅት የሙጃሂድ ዑመር አልሙኽታር ስም ይበልጥ ጎልቶ መታየት ጀመረ። ምንም እንኳን የሰዎቹ ቁጥር ከአንድ ሺህ የማይበልጥና ቀላል ጠመንጃ ብቻ የነበራቸው እንዲሁም ለጠላቶቻቸው ኃይል ጋር ከጠላቶቻቸው ኃይል ጋር ሲነጻጸሩ ምንም አይነት ቁሳቁስ ያልነበራቸው ቢሆንም የጣሊያንን ወራሪዎች ስጋት ውስጥ መጣል ግን ችለዋል። ዑመር አልሙኽታርን የማሳመን የመጀመሪያዎቹ የጣሊያን እርምጃዎች ወደ ግብፅ እንደሄደ ጀመሩ። ጣሊያኖቹ ከአሜር የድሪ ሳሰኑ ሲጋር ያለውን ግንኙነት እንዲያቋርጥ በደላሎቻቸው አማካኝነት ሕይወቱን እንደሚያስጠብቁለትና ሥልጣንን እንደሚሰጡት እየነገሩ ሊያሳምኑት ሞከሩ። በግብፅ ስደተኛ ሆኖ እንዲቆይና ከፍተኛ ደሞዝ እንዲከፈለውም አማራጭ አቀረቡለት። ደላሎቹም የዕድሜውን መግፋት በመጥቀስ ውጊያውን ትቶ ያሉትን እንዲቀበል መከሩት። ሆኖም ዑመር በዚያን ጊዜ ከኢድሪስ አሰኑሲ ጋር የውጊያ እቅዶችን እያወጣ ነበር። ሼህ ዑመር አል ሙኽታር የአሚር ኢድሪስ አሰኑሲ የቀኝ እጅ ነበር። እንዲያውም አሚሩ በሊቢያ ወታደራዊ ሥራዎችን የመምራት ኃላፊነትን ሰጥቶት እሱ በግብፅ የፖለቲካውን ሚና ይጫወት ነበር። እናም ኦመር በሊቢያ ግዛት በተለይም በጀበል አክደር አካባቢ መገኘቱ እየጨመረ በመምጣቱ በተለይ እንደ ቢዕር አልገቢ ጦርነት ባሉ ጊዜያዎች ጣሊያኖች በሙክታርና አብረውት በነበሩ አነስተኛ ታጋዮች ላይ የሰነዘሩትን ጥቃት መመከት በመቻላቸው የጣሊያን ወራሪዎች ስጋት እያደገ ሄደ። እናም እሱን ማሳደድ ጀመሩ። ፋሺስቶቹ ወደ ስልጣን ከመጡ በኋላ ጣሊያን ኃይሏን ማሳየት ጀመረች። የቀድሞ የጣሊያን መንግስታት ከሰኑሴዎች ጋር ያደረጓቸውን ስምምነቶች በሙሉ ሰረዘች። ዋና ግባቸው አብዮተኞችን፣ አርበኞችን ማጥፋት ነበር። በዚያን ወቅት ግን በጀበሉል አክበር ያሉት የሊቢያ ጎሳዎች አንድ ማድረግና የአብዮተኞችን አንድነት እንደገና መሰብሰብ በመቻሉ የሙጃሂድ ኡመር አልሙኽታር ኃይል ተጠናክሮ ነበር። የአርበኞች ስብስብ እንደገና መደራጀት ደግሞ ለጣሊያኖች ከባድ ጉዳት ነበር። በተለይ ኢድሪስ አሰኑሲ ወደ ግብጽ ከሄደ በኋላ የሊቢያው መከፋፈል ላይ ተስፋ ያደረጉ ነበሩ። ነገር ግን የሊቢያ ታጋዮች የጣሊያን ኃይሎችን በሽምቅ ውጊያ በማዳከም ተሳክቶላቸዋል። ይህንን የበርቃ ገዢ የነበረው አቲሊዮ ትሮትዚ አረንጓዴው በርቃ በተሰኘው ማስታወሻው ላይ አምኗል። እንደ አውሮፓውያን አቆጣጠር በ1926 ጄነራል ሞምቤሊ በሊቢያ አመራሩን ከተረከበ ወዲህ በኡመር አል ሙኽታር ታጋዮች የተመራው የሽምቅ ውጊያ በጣሊያን ወታደሮች ላይ መጥፎ የሥነ ልቦና ተጽዕኖ እንዳደረሰባቸውም አያይዞ ገልጿል። በጀበል አክበር አራት የአርበኞች ካምፖች ነበሩ። ኡመር አል ሙክታር በታጋዮቹ መካከል ወታደራዊ ስራዎችን ማደራጀትና ወታደራዊ ደረጃዎችን መፍጠር ችሏል። እሱም የተክላይ ወኪል ምክትል ተብሎ ተጠርቶ አንዱን ወታደራዊ ማዕከል ዋና መስሪያ ቤቱ አድርጎታል። ኡመር አል ሙክታር የአርበኞችን አሰላለፍ ለማደራጀት ወይም ለታጋዮቹ ምግብና ጥይት የሚያቀርቡትን ጎሳዎች ድጋፍ ለማግኘት የሚወስደው እያንዳንዱ እርምጃ በጣሊያን ኃይሎች ዘንድ ያለውን ስጋት እየጨመረ ሄደ። በመጨረሻም እርሱ የጀበል አክተር ተቃውሞ ልብ እንደሆነ ተገነዘቡ። ምንም እንኳን ከዚያ በፊት የጣሊያን ኃይሎች የፈዛንን አብዛኛውን ክፍል ከተቆጣጠሩ በኋላ አንዳንድ ጎሳዎች ከስምምነቱ እንዲመለሱ ለማሳመን ቢሞክርም በ1927 ዓመተ ልደት ሼክ ዑመር አል ሙክታር በግድ ከጣሊያን ኃይሎች ጋር የእርቅ ስምምነት አደረገ። ይህንን ያደረገው የሰኑሲን ትእዛዝ ለመፈጸም ነበር። ነገር ግን ዑመር አል ሙኽታር ከጣሊያን ጦር ጋር ወዲያውኑ ውጊያውን ቀጠለ። በመጋቢት 28 ቀን 1927 ዓመተ ልደት አርበኞቹ በራሂባ ጦርነት ጣሊያኖቹን ትልቅ ሽንፈት አደረሱባቸው። የጣሊያን ጦር ወታደራዊ ልምድና መሳሪያ ከሌላቸው ታጋዮች ጋር ሲፋለም አስደንጋጭ ሽንፈቶች እየደረሰበት ነበር። ይህ የሊቢያ ታጋዮች ድልም የጣሊያን መንግስትን ቁጣ ቀሰቀሰም። የጣሊያን መንግስት የሠራዊቱ ቁጥር በእጥፍ እንዲጨምርና ዑመር አልሙኽታርን ለማጥቃት ወሰነም። ሆኖም ከከባድ ውጊያዎች በኋላ የጣሊያን ኃይሎች ሙሉ በሙሉ ተዳክመው ወደ ኋላፈገፈጉ ኪታብ ላህ ሰሪ ጅዳ እነሁ የፍር ለይና አን ኑዳፊ ን አንስና ድ ለና ዩሸርዱነና አዲስ የፖለቲካ ዘዴን መከተል ጀመረ። ታጋዮቹ ያገኙት ድል ቢያውቅም፣ ፋሺስት መንግስት ተቃዋሚዎቹን እስከሚጠፉ ድረስ እንደማይመለስላቸው ተረዳ። የአርበኞችን ተገልሎ የነበረ ሁኔታ ለመስበር የሊቢያን ጉዳይ በአውሮፓና በሙስሊም ሀገሮች ውስጥ ለማስተዋወቅ ታጋዮችን ለመላክ ወሰነ። በሌላ በኩል ደግሞ የጣሊያን ኃይሎች በ1928 ዓመተ ልደት ሙሉ ለሙሉ ወታደራዊ እንቅስቃሴያቸውን እንዲያቆሙ የሚያስገድድ አስደናቂ ወታደራዊ ብቃትን አሳይቷል። በ1929 አጋማሽ ላይ የጣሊያን ኃይሎች ከዑመረል ሙኽታር ጋር ራሱ ባዘጋጀው የተኩስ አቁም ስምምነት ውሎች ሊደራደሩ ተስማሙ። በእርግጥ ጊዜ ለመግዛት አሰላለፋቸውን ለማደራጀትና ከሊቢያ ታጋዮች ጋር የሽምቅ ውጊያ ለመቅጠም ዕቅዶች ለማውጣት እየሞከሩ ነበር። ሼክ ዑመረል ሙኽታር የትሪፖሊና በርቃ ገዢ የነበረውን ማርሻል ባዶሊዮ ራሱ መጥቶ እንዲደራደር አስገደደው። ከጣሊያኖች ጋር እርቅ ስምምነት ለመቀበል በወሰነበት ጊዜ በራሱ ሁኔታዎች ጸንቶ የቆየ ሲሆን ማርሻል ባዶሊዮንን ሆነ ስምምነቱ ከተፈረመ በኋላ በርቁ ስብሰባ ላይ ያገኛቸውን ጄኔራሎች አላመናቸውም። በኋላ ሙኽታር የጣሊያን ጄኔራሎች በሊቢያ ታጋዮች መካከል ቅራኔ እየዘሩ መሆናቸውን ካወቀ በኋላ እርቅ ስምምነቱን ውድቅ አደረገ። ይህ የሆነው የጣሊያን መንግስት ሙኽታርን በሀገር ክህደት በከሰሰበት የጣሊያን የጥበቃ ቡድን ላይ ካደረሰው ጥቃት በኋላ ነበር። ጣሊያኖች ኡመር አል ሙኽታርን በሀገር ክህደት ከከሰሱት በኋላ የባዶሊዮ ምክትል የነበረው ዶሜኒኮ ሲሲሊያኒ የኡመር አል ሙኽታር ክህደት አርበኞችን ለመዋጋት ጦርነት እንድትቀጥል አስገድዶናል። ይህ መንግስት መሳሪያ በሚያነሳ ወይንም ፍቃድ ሳይኖረው በሚይዝ ማንኛውም ሰው ላይ ርህራሄ የሌለው ሁሉን አቀፍ ጥቃት እንድናደርግ አስገድዶናል የሚል መግለጫ ወጣ። ይህ ቁጣ በጀበል አልአኽጠር የሚገኘውን የልቢያ ታጋዮች ካምፖች ያልተሳካ ጥቃት አስከተለ። ሆኖም የዚያ ጥቃት መደረግ የኢትዮጵያው አራጅ በሚል የሚታወቀው ኢትዮጵያ ላይ አብርሃም ደቦጭና ሞገስ አስገዶም የተባሉ አርበኞች የግድያ ሙከራ አርገውብኛል በሚል የካቲት 12ቱን አሰቃቂ ጭፍጨፋ ያዘዘው ጀነራል ሩዶልፎ ግራዚያኒ ወደ ስልጣን እንዲመጣ ምክንያት ሆነ። በዚያን ጊዜ የኡመር አልሙኽታር መጨረሻ እየመጣ ነበር። የግራዚያኒ ብቸኛ ግብ የኡመር ጭንቅላት ነበር። እንዲያውም ኡመር አልሙኽታርን በሕይወት ወይንም በሞት ለሚያመጣለት 200 ሺህ ፍራንክ እሸልማለሁ በማለት ሽልማታ ሲነገረ፣ ጥቅምት 30 ቀን 1930 ዓመተ ልደት ከሊቢያ ታጋዮች ጋር ከተዋጉ በኋላ የኡመር አል ሙኽታርን መነጽር አገኙ። ግራዚያኒ ይህንን አጋጣሚ ተጠቅሞ የኡመር አል ሙኽታርን ዝና ለማጥፋት ሞከረ። እናም ታዋቂውን አባባሉን ተናገረ። ዛሬ የሙኽታርን መነጽር አገኘን፣ ነገ ደግሞ ጭንቅላቱን እናመጣለን። ከመነጽሩ ክስተት ካንዳ ዓመት በኋላ መስከረም 11 ቀን 1931 ዓ ልደት ዑመር አልሙክታር ባነስተኛ ታጋዮች ብቻ ታጅቦ በበይዳ ከተማ የሚገኘውን የሶሃቢዩን ሩወይፋ ቢን ፋቢት ቀብር ለመዘየር ሲሄድ በጣሊያን ጦር ተማረከ። ዑመር አልሙክታር በተያዘበት ቅጽበት እማኝ የነበረው የአገሩ ልጅ ሙጃሂድ ዐብዱልጀሊል አልማንፊ ከአስለንጣ ክልል በምዕራብ በኩል ነበርን። ጠላቶች በፈረሰኞቻቸው አጠቁን። የሰይዲ ዑመር አልሙኽታር ፈረስም ተገደለ። የአጎቱ ልጅ ሙጃሂድ ሐሙድ ሙሐመድ አልሙኽታር ፈረሱን ሰጠው። ቢሆንም ግን የሱ ፈረስም ተገደለ። በዚህ ሰዓት አንድ አረባዊ አየውና ሰይዲ ዑመር ሰይዲ ዑመር ብሎ ጮኸ። ጠላቶቹም አወቁትና ያዙት ሲል የሆነውን ተርኳል መስከረም 15 ቀን 1931 ዓ.ም ልደት የኡመረል ሙኽታር ችሎት ተጀመረ። ግራዚያኒ መጥቶ የሚደርስብህ ነገር የቱንም ያህል ቢከፋ ደፋር ሆነህ እንድትቆም እመኛለሁ አለው። ሙኽታርም በረጋ መንፈስ ኢንሻ አላህ ሲልመለሰ በመስከረም 16 ቀን 1931 ዓ ልደት ጠዋት የጣልያን ኃይሎች ወደ 20 ሺህ የሚጠጉ የሊቢያውያን ሰዎች የግድያውን ፍርድ እንዲመለከቱ አስገደዱ። የዛለው ሼክ እጆቹ በሰንሰለት ታስረው ወደፊት ቀረበ የተረጋጋ ነበር፣ ግን አሁንም በጣሊያኖች ልብ ውስጥ ፍርሃት ይዘራ ነበር። አውሮፕላኖች በስቅላት ስፍራ ሰማይ ላይ ከበዋል። ከሱ ምንም ቃል አልተሰማም። ወደ ስቅላቱ በኩራት ተራመደ። እናም የሰውነቱ መጨረሻ የታላቁ የበረሃ አንበሳ ታሪክ መጀመሪያ ሆነ። የኡመር አል ሙኽታር ግድያ ጣሊያኖች የተመኙትን አላስገኘም። አብዮቱ አልጠፋም፣ ይልቁንም በሺዎች የሚቆጠሩ ሊቢያውያን ዘንድ የስቅላት ገመድ ላይ ተንጠልጥሎ ያዩት የሼኹ ሰውነት ልባቸውን ወደ አርበኝነት አሸፈተው፣ በአርበኞች ልብ ውስጥ ያለውን የእሳት ነበልባል ጨመረው። እናም አርበኞች ጣሊያኖችን ለመዋጋት ሼህ ዩሱፍ ቡራሂል የተባለ አዲስ መሪ ሾሙ። ክፍለ ጦራቸውን ማደራጀትና አዲስ ታጋዮችን መመልመል ጀመሩ። ሆኖም ለረዥም ጊዜ ሊጸኑ አልቻሉም። ጣሊያን ጫናዋን አጠበበችባቸው። እናም አዲሱን የአርበኞች መሪ ገደለች። ሌሎችም ተማረኩ። ጣሊያን በሁለተኛው የዓለም ጦርነት ሽንፈቷ ምክንያት ተጽዕኖዋ ደካማ እስኪሆንና እንደ አውሮፓውያን አቆጣጠር ሚያዝያ 7 ቀን 1943 ዓመተ ልደት ሊቢያን ለቃ እስክትወጣ ድረስ ሁኔታው እንዲሁ ቀጠለ። ሼክ ኡመረል ሙኽታር ለፈረንሳዮች ለጣልያኖችና ለብሪታንያዎች አስፈሪ መንፈስ ነበሩ። ስለዚህም ጣልያን በምዕራብ ሊቢያ የሚገኘውን አርበኞች ለመጣል በሙሉ ሃይሏ አሠርታለች። ሙኽታርን የወንበዴ መሪ ብላ ሰየመችው። ኪሳራዎቿን ዝቅ አርጋ አሳየች። እናም በ1916 ዓ ከዙዌቲና ስምምነት በኋላ ኡመረል ሙኽታርና ታጋዮቹ እጅ እንደሰጡ የሚገልጽ ወሬ አሰራጨች። ኡመር አል ሙኽታርን ለመግደል ትዕዛዙን የሰጠው ጀነራል ግራዚያኒ ጠላቱን በእጅጉ ያደንቀው ነበር። መነጽፎንም ቅርስ አድርጎ ይዞት ነበር። በማስታወሻው ውስጥ ሰፊ ቦታ ሰጥቶታል። እሱም በሺዎች የሚቆጠሩ ጊዜያት ከሞትና ከምርኮ ያመለጠ የዘመኑ ተአምረኛ፣ በወታደሮች ዘንድ ቅዱስና የተከበረ እንደሆነ ይታወቅ ነበር። ምክንያቱም እሱ የበርካ የአረባብዮት አንጎልና የሚንቀሳቀስ ልብ ነበር ለብዙ ዓመታት በታላቅ ትዕግስትና ብቅዬ ብቃት ውጊያውን ያደራጀው እሱ ነበር ሲል ገልጾታል። ግራዚያኒ የሊቢያውን አብዮት መሪ በመያዝ ባገኘው የድል ቅጽበት አልተደሰተም። ይልቁንም ዑመር አልሙኽታርን በክብር ለማናገር ተገዷል። በማስታወሻው ላይ በቢሮዬ ፊት ለፊት ሲቀርብልኝ በበረሃ ጦርነቶች ወቅት ያገኘኋቸውን በሺዎች የሚቆጠሩ አርበኞች ገጸ ባህሪ በውስጡ የማየው መሰለኝ በአጠቃላይ ከፊቴ የቆመው ተራ ሰው ያልሆነ በምርኮ መራርነት ቢሰማውም እንኳን የራሱ የሆነ ክብርና መልክ ያለው ሰው መስሎ ታየኝ ሲል ጽፏል። የግራዚያኔ ከጠላቱ ጋር መገናኘት የስንብት አይነት ነበር። በመካከላቸው የነበረው የመጨረሻውን ቅጽበት እንዲህ ሲል ገልጾታል። ልቤም ከስፍራው ታላቅነት የተነሳ ተርበተበተም። እኔ ዓለም አቀፋዊና በረሃማ ጦርነቶችን የተዋጋሁት ጀግና ከንፈሮቼ እየተንቀጠቀጡ ነበር። አንድ ቃል እንኳን መናገር አልቻልኩም። ስብሰባው አብቅቶ ማታ ለፍርድ ወደ እስር ቤት እንዲመለስ አዘዝኩ። ወደ ቢሮዬ እንደገባ ሁሉም ወጣ፣ እኔም በአድናቆትና በአክብሮት እያየሁት ነበር። ምንም እንኳን በጣሊያን ኃይሎችና በሙኽታር የሚመሩ አርበኞች መካከል የነበረው ውጊያ ደም አፋሳሽ ቢሆንም አብዛኛዎቹ የጣሊያን መሪዎች ለኡመር አል ሙኽታር ክብር ነበራቸው። የጣሊያን መሪ ቤኔቶ ሞሶሎኒ የኡመር አል ሙኽታርን ጥንካሬ አምኖ ግራዚያኒ እንደሚለው እኛ ተኩላዎችን እየተዋጋን አይደለም፣ ይልቁንም ሀገራቸውን በድፍረት የሚከላከሉ አንበሶችን እየተዋጋን ነው፣ የጦርነቱ ጊዜም ረዥም ይሆናል ብሎ ነበር። ጀግና ማለት እንዲህ ነው፣ ወዳጅ ጠላቱ የሚያደንቀው እጅም የሚሰጥለት። ውድ ተከታታዮቼ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልኝ አደራ እላለሁ። ቪዲዮን ላይክ፣ ሼር ማድረግም እንዳትረሱ፣ በሌላ ፕሮግራም እስክንገናኝ ሰላም።